ዳግማዊት ክፍል ይባላል። እኔ በቃ በጣም እንኳን መጣሁ ያልኩበት ጉዞ ነው። መጥቼ ስለማላውቅ ወደዚህ አካባቢ ምን ኤክስፔክት እንደማደርግ አላውቅም፣ ግን ያው በዩቱብ በተለያዩ አጋጣሚዎች አይቼዋለሁ። በጣም የሚያምር ሀገር፣ በጣም የሚያምር አካባቢ እንደሆነ አውቃለሁ፣ ግን በአካል የመምጣት አጋጣሚው አልነበረኝም። አሁን ግን በጥሩ አጋጣሚ መጣሁኝ። ተፈጥሮ በጣም የሚገርም ተፈጥሮ። እንዲያውም ጓደኛ ምን እያለ ነበረ፣ አረንጓዴ አረንጓዴ ጋቢ የለበሰ ይመስላል እያለ ነበረ እና እንደዚህ አይነት ውብ ተፈጥሮ በጣም ደስ ነው የሚለው። ፓርኩም በጣም በቃ ዘበስቲንግ ቆንጆ ኤክስፔሪንስ ነው የኖረኝ። ሀገሬን ሞር ማወቅ እንዳለብኝ ሞር ማየት እንዳለብኝ እንድረዳ ነው ያደረገኝ እና በጣም ደስ ይላል። ምንለ ኢትዮጵያውያኖች ነው እንደ በጣም ውብ ሀገር አለ፣ በጣም የምንኮራበት ባህል አለ፣ አኗኗራችንም እንግዳ ተቀባይነታችንም። አሁን እዚህ በቃ ሁሉም ሰው በጣም በፍቅር ነው የተቀበለን። በቃ ሁሉ ሰው እኛ በመምጣታችን ደስተኛ ነው። እኛ እንዲመቸን በቃ ደስ የሚል ጊዜ እንድናሳለፍ ነው ሁሉ ሰው እየጣረ የነበረውና። ያ ደግሞ ሁሉ ሰው ማወቅ ያለበት ፓርታችን ነው እንደ ሀገር። ይሄ ደግሞ እንደ አካባቢው ማማር፣ እንደ ውበቱ፣ እንደ ሰው እንግዳ ተቀባይነቱ ዛሬ እያልኳቸው ነበር። አሁን ይሄንን ሪዞርት ሰው ተጥልቅልቆ ማየት ነው የነበረብን ራሱ እያልኩ ነበር እና አይሆፕ በጣም በቅርቡ እንደዛ ይሆናል ብዬ አስባለሁ። ቢኮዝ ሁሉም ሰው ሊያየው የሚገባ ቦታ ነው። በጣም ለምለም ሀገር፣ ያማረ ሀገር፣ ያማረ ባህል ያለበት ሀገር ስለሆነ በቃ እንደ እኔ የሆነ ዲቶክስ ነገር ነው ያደረኩት እዚህ በመምጣት እዚህ ጊዜ በማሳለፍ እና ደግሜ ደጋግሜ የምመጣበት ቦታ ነው። እርግጠኛነት ቤተሰቦቼም እንዲያዩት የምፈልገው ቦታ ነው እና ናይስ ሶ ሁላችንም ኃላፊነት አለብን አካባቢውን የማስተዋወቅ፣ ሰዎች መጥተው ሀገራቸውን ከምናውቀው እዛው አካባቢ ከምንኖርበት አካባቢ ውጭ ያለውን ውበት ያለውን የተለየ ባህል መረዳት መቻል አለብን ብዬ አምናለሁ።